ሰላም የዩቲዩብ ተከታታዮች፣ ዛሬም እንደተለመደው የእናንተን የህልም ፍች ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላዊ ነኝ እንድትከታተሉ እንጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለዚህ ቤት አዲስ ከሆናችሁ Subscribe በማድረግ ቤተሰቡን ላይክ፣ ሼር ማድረግ እንዳትረሱ፣ የደወል ምልክቷንም መጫን እንዳትረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎቹን አይታችሁ ሶስት ቪዲዮ አይታችሁ ማለት ነው ካልተፈታ ያው በተራ ስለሆነ ትንሽ ሊዘገይ ይችላል። ግን ምናልባት ካልተፈታ ሶስት ቪዲዮ አይታችሁ አልተፈታም ካላችሁ ስር ህልማችሁን ማስቀመጥ እንዳረሱ። ቪዲዮቹ ሲረዝም ያው በማፍጠኛ እዩዋቸው። ላይክ ደግሞ ማድረግ እንዳረሱ፣ ላይክ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁኝ። እና ሰላም፣ መቅዲ ህልሜ ልጄ ይሮጣል። በጣም ይሮጣል። ለይዘው አልቻልኩም። ከዛ ግን አራት መኪና ነጭ ናቸው። ሽውሽው እያሉ የሚገጩት መስሎኝ ፈራው። ከዛ ግን በቀስታ ገፋ አረገው ልጄ በቂጡ ዘጭ አለ። የሚሆን መቅዲ፣ ፈርቻለሁ። እሺ፣ ሩጫ እድሜ ነው። ሩጫ እድሜ ነው የሚያመለክትሽ። ያው መኪና መጋጨት ድንገተኛ ምንም ነበር የሚያመላክተው፣ በሽታን ነበር የሚያምን፣ ግን በጣም ጽኑ። ስለዚህ ያንን ያለ እንትን አልሆነም፣ ግን ከፍነ ለም ዳጉልም ለም አምላከ ጊዮርጊስ እርዳኝ ብለሽ በደንብ ጸሎታ አድርጊ። ያንን ነው የሚያመላክት ይችላል መኪና በደንብ ቢገጭ ኖሮ ህመም ነበረ። ህመም ነው ግጭት። መኪና ህመምን በሽታን ነው የሚያመላክተው። ድንገተኛ ህመም ማለት ነው። ግን ይሄ ትንሽዬ ነው፣ ጨረፍታ። ሩጫውም እድሜን ነው የሚያመላክትሽ። ቆንጆ ነው፣ ግን ያው ጸሎት አድርጊ። ክፉን የለም፣ ደጎል። ምንም ትንሽ በቂጡ ዘጭ አለ ወደቀ፣ ትንሽ ስላልሽ ያው ጸሎት በደንብ ማድረግ ነው። ያንን ነው ኤፍሬም። ለቤተክርስቲያን ያን እመቤታችን ስነ ስዕል አጠገብ ሻማና ዠንጥላ አስቀመጥኩ። አንድ ቄስ ደግሞ በመስቀል ዳሰሱኝ። ሌላ ደግሞ አርጋኑ ጸሎ መጽሐፍ ከቆሻሻ ላይ አነሳው። እሺ ቤተክርስቲያን፣ ቤተክርስቲያን ካስታወስከው ብት መልካም ነው። እመቤታችን ስዕል አጠገብ ሻማ እና ዠንጥላ የምታችን ጸጋ ማግኘት ነው። ሻማን ጸጋ ነው የሚያመላክተው። ዠንጥላም እንደዛው በጣም ቆንጆ ነው። ቄስ ደግሞ በዕለቱ የዋሉ ቅዱሳንን ነው የሚያመላክቱት። ያው ሲባርኩ ነው፣ ያው በጣም ቆንጆ ነው። በዕለቱ የዋሉ ቅዱሳን ሲባርኩ ማየት ነው ማለት ነው። በጣም ቆንጆ ነው። ኤፍሬም ኤሌክትሪክ ይዞኝ የእመቤቴን ስንጠርቼ አስለቀኩ። ኤሌክትሪክ ነገርን ነው የሚያመላክተው። ግን ያው በእመቤቴ ከዛ ነገር እንትን እንደምትል ነው የሚያመላክተው። በጣም ቆንጆ ነው። መቤቴን ጠበቅ አድርጊ ያዝ። በጣም ቆንጆ ነው። መጽሐፍ ቅዱስ ከቆሻሻ ላይ ሀጢያት ነው ከሀጢያት እንትን ላይ ማንሳት በጣም ቆንጆ ነው። ቆሻሻ ሀጢያትን ስለሆነ የሚያመላክተው ራስን በደብ በጸሎት አበርታ። ያንን ያንን ጸሎት አድርጊ፣ አርጋኑም ጸሎት አድርጊ። ነገር እንደምትወጣ ነገር እንደምትወጣ የሚያመላክትን ቆንጆ ነው ሊትሩ ያሉ ነገር እንዳልኩ እንደዛ ነው የሚያመላክተ። ያው መጸለይ ነው። ድንቅ ላይ ስላመጥ ብዙ ሰዎች ነበር እና እኔ ልጄ ይዤ ነበር እና የሆነ ሰው ሽጉጥ ይዞ ሊገለን ግን እየተኮሰ ሁላችን ሮጥን፣ እናቴ ግን ተመታች። ግን ፈልጋ ደረቷን ሰጠችው። ውስጥ አልገባም። አውቆ ነው ተባልኩ። ልጄ እንዳይገለብኝ ብዬ ነው የሮጥ ሩጫ ችግር ችጋር የለም። ሩጫ እድሜ ነው የሚያመላክተው። ሩጫ ቆንጆ ነው እድሜ ነው። ሽጉጥ መተኮስ መጥፎ ቃላትን እና ደግሞ ህመም የሚያመላክታል። እና መምታትሽን ትንሽ ተመቱ ስለዚህ ክፉ ነው። እንዲሁም ደጎል ልሆን ብልሽ በደንብ ጸሎት አድርጊላቸው። ሽጉጥ መመታት ትንሽ እንትናለን አጥር ያሉ ቃላትን የሚያመላክተው እንደገና ደግሞ ትንሽ ህመም ያወጣው ግን እድሜ ነው። ቃል ኪዳን የሚቆም ታመሰግናል። ንልኝ አሜን ብያለሁም ኖላዊ አመሰግናለሁ። ዱ ስዋይ ለማግባት አይመቸኝም አራባጋናኝ እሽነት ጸሎት አድርግ። ይዛም ህይወት ሰላም ሰላም። በህልም አንድ ሴት ሐበሻ ቀሚስ የለበሰች ጫማ ስትወጣ ሰጠችኝ። ግን የተለያየ ናቸው ማስ ማሰሪያቸው ግን አንድ አይነት አረግ ጓዲ ከለር የሆነ ሰጠችኝ። እኔም ደስ ብሎኝ ለካሁት። ከዛ ደግሞ የብር ጨርቅ ብዙ ብር የያዘ ጨርቅ ስጦታ ሰጠችኝ። ባክሽ ፍችልኛ። አመሰግናለሁ። እሺ አንድ ሀበሻ ቀሚስ የለበሰች ሴት ሀበሻ ልብስ ጸጋ ክብርን ቋሚ ሀብት ነው የሚያመላክተው። እና ጫማ ስሰጥሽ ማየጥሽ ጫማ ያው ስራንም ባልንም ነው የሚያመላክተው። ጸሎት አድርጊ። የተለያየ መሆኑ ትንሽ እንትን አደለም፣ ግን ጸሎት አድርጊ። ማሰሪያው አንድ አይነ ነው፣ መጸለይ ነው። በደንብ ጸሎት አድርጊ። እንዳው ጫማ ግን ባልንም ስራ ስለሆነ የሚያመላክተው፣ በዛ ላይ ደግሞ የታሰረ ብር የሰጠችሽ ብር ደግሞ ሲሳይ ነው ድንገት የምታገኙ ብር ሲሳይ እንዳለ የሚያመላክትሽ በጣም ቆንጆ ነው። ጸሎት አድርግ ነው የሚያመላክትሽ። ጸዳለን ሰላም አቅዴ። ብዙ ጊዜ ያለፍሽኝ እኔ ቆንጆ፣ እባክሽ ፍችልኝ። ባለቤቴ ገዳም ነበር ያ የእውነት እና እህቱ ብር ልካለት ነበረ በህልም። እህት ናት ብሩን ስትልክ መተት ያሰራችብ እለዋለው። እባክሽ ፍችልኝ፣ አበዛውብሽ ገዳም ነበረ፣ የእውነትና እህቱ ብር ልካለት ነበረ በህልም። እህትህ ናት ብሩን ስትልክ መጠጥ ያሰራች በእለዋለው እሺ። ማለት ምን አይነት ግንኙነት ነው ያላቸው አንቺ? እሱ ገዳም ሆኖ ከሆነ ያሱ ላይ ምናምን ይዞ ከሆነ ምናልባት አንቺ እንደ ጸአሳየቶች ነው የሚሆነው። ያው መጸለይ ነው የሚያስፈልገው። ብርብር ነው። ስለዚህ መልእክት ይኖረዋል ማለት ነው። ስለዚህ ይሄ ግልጽ እና ግልጽ ነው ያሳየሽ። ስለዚህ እሱ ገዳም ሆኖ እሱ ተይዞ ከሆነ እና ይሄ ላንቺ ያሳየሽ ከሆነ ችግሩ እዛ ላይ ሊሆን ስለሚችል የሆነ ያጋጥሟችሁ እንትን ካለ ማለ በዛ ጽሁፍ ሊሆን ስለሚችል መጸለይ የሚለዋን ነው። ጸሎት በደንብ ማድረግ ነው። ነበርታት ያንን ግልጽ አሳይቶች ይሆናል። ለማን ያንን ነው። ወንታ ነገር ልክ እንደ ጳጉሜ በዝናብ ስጨመቅ አየሁ እና ፕሌስ ባትለት ነው። ዝናብ የስጋ ፈተና ትንሽ መከራ ስለሆነ የሚያመላክተው በደንብ ጸሎት አድርጊ። ትንሽ ጥሩ አይደለም ዝናብ፣ ጸሎት አድርጊ። እንባንም ስለሚሆን የሚያመላክተው መንን ምን ህልም አፈታትሽ ትክክል ነው። ጸጋውን አሁንም ያብዛልሽ። በቸው አመሰግናለን። አቶሳሜ ሀና፣ ሰላም መቅደዬ። ልጄ ነው ያየው አንድ ሴት ከኋላ በመርፌ ይዛ ልትወቀኝ ስትል ዞር በስል፣ በጣም ታስፈራለች። ስትሰካብኝ ብዙ አይሰማኝም፣ ነቅዬ እሷ ላይ ይሰካዋለ፣ ወዲያው ታብዳለች። ሰፈር ግን የታጣላቸው ነው። እሺ የሚያስፈሩ ሰው ምናምን ከሆነ በዙሪያ ጋር እንዳለ ነው የሚያመላክተው። በመርፌ ማወጋት ትንሽ ጥሩ አይደለም፣ ጥሩ አይደለም። ምክንያቱም የጨለማ ሰራት ምናምን ስለሚሆን ማለት ነው። አሁን በደንብ መጸለይ ይኖርበታል። ግን መልሶ ወደ እሷ ሲወጋ ያየው እና በጸሎት ነው የተላከ ነገር ካለ መመለስ የሚቻለው በጸሎት በመበርታ ስለሆነ በደንብ ጸሎት እንዲበረታ አንቺን በደንብ ጸልዩ። ያንን ነው የሚያመለክትው እንኳን ነቀለው ወደ ራሱ ነው እስታብድ ነው ያየው። ስለዚህ በደንብ ጸሎት ያድርግ። ለሱ ደግሞ አብዱ ያበደን ሰው ማየት ደግሞ ለሱ ስኬትን፣ ጥሩ ነገር፣ መልካም ነገር ነው የሚያመላክተው። ስለዚህ ያንን ነገር ከላዩ ላይ ነቅሎ ሁኔታ አለው ቅፋት ወይም ደግሞ የተላከ የሆነ ላይ እንደሚነሳለት መመላክት ነው። ያፈጠ ለማሰብ የተላከ ነገር ካለ ያምንበራል ከዛ ነገር መገላገልን ከዛ ደግሞ ለሱ ጥሩ መልክም ነገር እንዳለ የሚያመላክተው ነው። አብረማቱ ፍሬ በላይ እንዲሚያሽ መቅዲ በህልም ነጠላ ለብሼ ብዙ የሰንበት ተማሪዎች መስሉኛል። ነጮጭ ለብሰዋል። እኔ ነጠላ ለብሼ መሀላቸው ሆኜ ከበሮ እየመታሁ ከዛም ሲከብደኝ የሆነ ልጅ ከበሮውን አውርድልኝ ስለው ዝም ይለኛል። ከዛ ሌላ ልጅ የተሸከመኩን ከበሮ ተቀበለኝና ሄደኩ። እንዳታልፊ መደየሽ ነጭ ስ ነጭ ነጠላ ጸጋ ነው። ግን ከበሮ መምታት የቅርብ ዘመድ ችግር ውስጥ እንዳለ የሚያመላክት መምን ስለሆነ የሚያመላክት ብዙ በሻል ቅርብ ዘመድ የሚያመላክት ነው። መምን ላይ ወይም ችግር ላይ እንዳለ የሚያመላክት ነው። ነጠላው ግን ጸጋ ቆንጆ ነው ላንቺ ዘቢባ ሰላም፣ መቅዴ አንድ ህልም አለኝ። ፍቅረኛ የቤት ገብቼ ለሚስቱ የበደለኝን የሰራብኝን እያለቀሱ ስነግራት አታዳምጠኝም። እሷ ታወራለች፣ እኔ የልቤን በደል ከነቀኑ አንድም ሳይቀር አወራለሁ። እሱ መጣ በቁጣ የደጋገምኩ መታሁት፣ ወደቀ። ሚስቱም ስመታው ዝም ብሏል ጎማ ስመታው ዝም ብላ ቆማ ትመለከታለች። ከቤታችን ስወጣ እሱ ሊደበድበኝ ተከትሎኝ መጣ። እኔ ቶሎ ወደ ትልቅ ዛፍ ወጣሁ። ከዛ ላይ በገመድ ሊያወርደኝ ሲታገል ከእንቅልፌ ነቃ ሁጭ ነሽ። በጣም በውስጥሽ የሆነ አዝነሽበታል። ያንን የሆነ ውስጥሽ የሚመላለስ ነገር አለ የሆነብሽ አልኩት ወይ በተናገርኩት ብለሽ የምታስብ ነገር አለ፣ ግን ያንን እንትን አላልሽም። ያው እሷም ዝም ብላ ቁማ ያየችው ያው እሷ እንትን ያልሽ ነገር የለም። እና ግን መምታትሽ ሕመምን ነው የሆነ እሱ ጸጸት ሕመምን እንደሚኖር የሚያመላክት ነው በሱ ማለት ነው። ከዛ ግን አንቺ ያው አምጪ ወደ ዛፉ ጠሆነ እሱ ያ አይመታሽም እሱ ለእሱ ግን ሕመምን ነው የሚያመላክተው። ዛፍ አንጋፋ ሳይሆን ነው የሚያመላክተው። ማምለጥሽ ጥሩ ነው። ይሁ ነገር ውስጥ እንትን የሚልሽ ነገር እንዳለ የሚከነከልሽ ነገር አለ። ያው እሱም ደግሞ እንደዛ ህመምን ነው ለሱ የሚያመላክተው። ህመም የሚሆንበት ነገር አለ እንትን ማለት ነው። የታደሰ እንጀራም እግር ሲቆረጥ ምንድን ነው? የዘመድ ሞትን። እግር ነው፣ እግር ሲቆረጥ የዘመድ ሞትን። ማሊክ ሰላም፣ ወዴ ሸንኮራ አገዳ በህልም ምንድን ነው? ጣፋጭ ነገር ሲሳይ ነው። ቆንጆ ነው በጣም። አሌክስ ሰላም፣ እንዴት ነሽ? መጤ ጥርስ ሲነቅ ማየት ምንድን ነው? የፊት አባወራ ሞትና የፊት ጥርስ ነገር የአባወራ ሞትና የሚያመላክተው ሂንግ ሰላማ ዲ በህልም የሆነ መጠጥ ቤት ውስጥ ይመስለኛል። ከዛ ስወጣ በአጋጣሚ በጣም የሚወደው ቆዳ ጫማ አንድ እግር ይጠፋብኛል። ብዙ ብፈልገው ግን ከቦታው ያለ የለም። ቦታው የሌለ ሰው የወለቁ ጫማዎች ጫማዎች አሉ። ጫማ ሲጠፋ አንደኛ የስራ መዘግየት ነው። ጫማ አንድ እግር ይጠፋብኛል ነው። ስለዚህ ስራ የስርአቶት እንዳይሆን መጠንቀቅ መጸለይ ይኖርብሃል ማለት ነው። የሆነ ባልጠበቅ ሁኔታ ሆነ ያለህን ነገር በስራ ዙሪያ ምንም እንዳታጣ ተጠንቀቅ። ያንን ነው የሚያመላክት፣ ጫማ መጥፋት ጥፋትኛል። እንደ ተመቻችሁ ተስፋ ያደርጋለሁኝ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ላይክ ያላረጋችሁ ግን ላይክ እያረጋችሁ የደሞ ምክቷን ደግሞ ተጫሮት አዳዲስ ሲወጣ እንዲደርሳችሁ መልካም ጊዜ።